ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የዕለቱን ዋና ዋና ዜናዎች ይዘንላችሁ ቀርበናል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ የራስ አሞራው ውብነህ ሶስተኛ ኮር መብረቃዊ ጥቃት ፈጽሟል። ፋኖ በጎንደርና በወሎ ቤተ አምሓራ ቀጠናዎች በተመሳሳይ ሰዓት በፈጸማቸው ስኬታማ የደፈጣ ጥቃቶች አኩሪ ድሎችን መቀዳጀቱን አስታውቋል። አንድ እስከሚሆኑ እንጠብቅ እያሉ የጠላት መጠቀሚያ የነበሩ የአገዛዙ ሰራዊት አባላት ወደ ፋኖ እየመጡ ነው ተብሏል። መዋቅራችን እየጠነከረ ሲመጣ ሌባው መፈርጠጥ ጀምሯል ሲል ሀብታሙ የሱፍ የቴዎድሮስ እዝ ሁለት መቶ አንደኛ ኮር ህዝብ ግንኙነት ተናግሯል። አምስት የአገዛዙን ሰራዊት አባላትን አጋድመው ሁለት ክላሽ ከነ ሙሉ ትጥቁ ደርበው ስልሳ አራተኛ ክፍለ ጦር እንደተቀላቀሉ የተናገረ የተነገረላቸው ጀብደኞችም እየተወደሱ ነው። 2697 ሴቶች በአገዛዙ ኃይሎች ተደፍረዋል ሲል ቢቢሲ ዘግቧል። ከቅንጅት ተሳትፎ በማግለል የእናት ፓርቲን እንቅስቃሴ መገደብ አይቻልም የሚል መግለጫ በሀገሪቱ ስላለው የተቃዋሚ እንቅስቃሴዎች ሽኩቻ ተንትኖ አጋልጧል። ከ10,900 በላይ ኢትዮጵያውያን በሕገ ወጥ መንገድ ከሀገር ሊወጡ ሲሉ ተይዘዋል። እነኝህና ሌሎችንም መረጃዎች በዝርዝር ወደ እናንተ እናድርሳለን። እናንተም የተወደዳቸው አድማጭና ተመልካቾቻችን ቻናላችንን ሰብ ሰብስክራይብ ቪዲዮዎችንም ላይክ እና ሼር በማድረግ አብራችሁን በወዳጅነት እንድትዘልቁ በአክብሮት ጋብዘናችኋል። ወደ መረጃዎቹ እናልፋለን። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ ራስ አሞራው ውብነህ ሶስተኛ ኮር መብረቃዊ ጥቃቱን ፈጽሟል። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ ራስ አሞራው ውብነህ ሶስተኛ ኮር በሚያስተዳድረው ቀጠና ጠላት በብዙ አቅጣጫ የዘመተበት ቢሆንም የራስ አሞራው ውብነህ ሶስተኛ ኮር ስቦ በማስገባት በቆረጣ እያደቀቀው ይገኛል ተብሏል። ከራስ አሞራው ውብነህ ሶስተኛ ኮር ውስጥ ጭና ክፍለ ጦርና ድብ ጠለምት ክፍለ ጦር ከጥምር ህዳር 7 ቀን 2018 እስከ ህዳር ስምንት ቀን 2018 ዓ ም ጥራይና ከምትባል ንዑስ ወረዳ የገባውን ሲያደባዩት ሰንብተዋልም ተብሏል። በዚህም አስደማሚ ውጤትን አግኝተዋል። ህዳር 9 ቀን 2018 ዓ ም ላይ ደግሞ ከዳባት ወደ አጅሬ ከአጅሬም ወደ ዳባት በሚወስደው መንገድ የዳባትና የአጅሬ ጠላታች አረቡር ቀበሌ ላይ አመራር ተቀባብሎ የዳባቱ ወደ ዳባት፣ የአጅሬ ወደ አጅሬ ሲመለስ የደጃች አያሌው ብሩ ክፍለጦር ሰራዊት አቦ ገዳም ከሚባል ቦታ ላይ 13 ተብሎ ከሚጠራው አካባቢም ከሁለት ቦታ ላይ ደፈጣዎችን በመጣል በሲኖ እናም በኦራል ሲጓዝ ከነበረው አረመኔው ሰራዊት ላይ በሲኖ የተጫነውን አረመኔውን የአብይ ወንበር አስጠባቂ የአራዊት ሰራዊትን ሙሉ በሙሉ በቦምብ አይጋይቶታል ተብሏል። በኦራል ወታደራዊ ተሽከርካሪ ሲጓጓዝ ከነበረው ሰራዊት ደግሞ ከነ ኦራሉ ከጥቅም ውጭ የተደረገ ሲሆን ከ30 በላይ ሲሞት ከ20 በላይ ደግሞ ሰብአዊ ጉዳት ደርሶበት ወደ ዳባት አፈግፍጓል ተብሏል። በሌላ አቅጣጫ የተጠጋው ጠላት ጋርም በቀጠናዋ አውደ ውጊያው ተጠናክሮ የቀጠለ ሲሆን የተሟላ መረጃ ሲኖር በ በቀጣይ የምናደርሳችሁ ይሆናል ሲል እዙ ቃል ገብቷል። ፋኖ በጎንደር እና በወሎ ቤተ አማራ ቀጠናዎች በተመሳሳይ ወቅት በፈጸመው ስኬታማ የደፈጣ ጥቃት አኩሪ ድል መቀዳጀቱን አሳውቋል። በሰሜን አማራ ቀጠና አምባ ጊዮርጊስ አካባቢ በተፈጸመ የደፈጣ ጥቃት የፖሊስ አዛዡን ጨምሮ በርካታ ወታደሮች ሲገደሉ፣ አንድ ወታደራዊ ፓትሮል ተሽከርካሪም ሙሉ በሙሉ መውደሙ ታውቋል። በተመሳሳይ በምስራቅ አማራ ቀጠና ገረገራ ከተማ አቅራቢያ በተፈጸመ ደፈጣ ጥቃትም በርካታ የአገዛዙ ወታደሮች ሙስና ቁስለኛ ሲደረጉ ከፍተኛ የጦር መኮንኖች መንቀሳቀሻ የነበረች አንድ ወታደራዊ ፓትሮሊን ጨምሮ ሌሎች ተሽከርካሪዎች መማረካቸውንም ለማረጋገጥ ተችሏል። በጎንደር እና በወሎ ቤተ አማራ ቀጠናዎች በተመሳሳይ ወቅት በተፈጸሙት በእነዚህ የደፈጣ ጥቃቶች ፋኖ የሽምቅ ውጊያ የሳይንስ እውቀቱን ተጠቅሞ አኩሪ ድል የተቀዳጀበት ነው የተባለለት ሲሆን ይህም የፋኖ የውጊያ አቅም ከፍታን በተግባር ያሳየ ነው ሲሉ በርካቶች ገልጸውታል። የምስራቅ አማራ ቀጠና ሚኒሊክ እዝ ባጋራው መረጃ ደግሞ በንጉሥ ሚካኤል አሊኮር ስር የሚገኘው የዋሲል ክፍለ ጦር ህዳር 10 ቀን 2018 ዓ.ም ከጠላት የከዱ ሰባት የሰራዊት አባላትን በደማቅ ሁኔታ ተቀብሎ ውሏል ብለዋል። አንድ እስከሚሆኑ እንጠብቅ ያሉት የጠላት መጠቀሚያ የነበሩት ወደ ፋኖ እየመጡ ነው ሲሉም ገጠመኙን አብራርተዋል። ሰሞኑን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ምክትል ሰብሳቢና ወታደራዊ አዛዥ ፊት አውራሪ ድርሳን ብርሃኔ ከአማራ ፋኖ ህዝባዊ ድርጅት አፋህድ ሸዋ ጠቅላይ ግዛት እዝ ዘመቻ መምሪያ ኃላፊ አርበኛ አማንሸቱ ሲመካከሩ የሚያሳየው ምስል በማህበራዊ ሚዲያዎች መሰራጨቱን ተከትሎ የፋኖን አንድነት ሲጠባበቀው የነበሩ ሁሉ ከጠላት ካምፕ እየሾለጉ መምጣት ጀምሯልም ተብሏል። በራሱ ህዝብ ላይ ከሚተኩስ መንግስት ጎን በመቆማችን እጅጉን ጸጸት ይሰማናል ያሉት ከጠላት ከድቶ የመጡት ሶስት የሚሊሻና ሁለት የአድማብተና አባላት ባለፉት ዓመታት በአማራ ህዝብ ላይ የተፈጸመው ግፍ እና ዛሬም እየተፈጸመ ያለው የግፍ ግፍ እኛንም እረፍት ስለነሳን የእውነት መንገድን በመሻት ወደ ፋኖ መተናል ሲሉ እንደሚሉም ተናግሯል። በተለያዩ ምክንያቶችና በድንግርግር ገብተን የብርሃኑ ጁላ ሰራዊት ጋር በመሆን ባለፉት ወራት በሰራነው ስህተት የሚሰማን ጸጸት እረፍት ስለነሳን ቢያንስ ከእንግዲህ ህዝባችንን እንካስ በሚል ወደ ፋኖ ልንመጣ ችለናል ያሉት እነዚሁ አካላት ከጠላት ጋር ሆነው የራሳቸውን ህዝብ እየወጉ ላሉ ለሌሎችም የትግል ጥሪያቸውን አቅርበዋል። በእስካሁኑ ይብቃ በማለት ንግግሩን የጀመረው አንድ የአድማ ብተና አባል እንዳለውም የአማራ ፋኖ አንድ እየሆነ በመምጣቱና ልዩነቶቹን በውይይት መፍታት በመጀመሩ የተነሳ ወ ወንድሞቼም ፈልጌ ወደ እነሱ ልመጣች ያለው ሲል ተናግሯል። የዋሲል ክፍለ ጦር አዛዥ አርበኛ እንድሪስ ኢማምም ለቀሪዎችም የትግል ጥሪውን አቅርቦ በዛሬ ዕለትም ክፍለ ጦሩን ለተቀላቀሉት ደግሞ የመሳሪያ ግምታዊ ዋጋ ተሰጥቷቸው ወደሚፈልጉበት ቦታ መሄድ እንደሚችሉ፣ እንዲሁም አብረው መታገል የሚፈልጉትም ለማታገል ዝግጁ መሆኑንም በክፍለ ጦሩ ስም ገልጾ ተናግሯል። ከዚሁ ከምስራቅ አማራ ቀጠና ሚኒሊክዝ ንኩዝ ሚካኤል አሊ ኮርስር በተሰማ ሌላ ዜናም የሳጅን አደም አሊ አባናዶ ክፍለ ጦር ነፃ ባወጣቸው ቀጠናዎች ላይ ሁለተኛውን የንዑስ ወረዳ አደረጃጀት ምስረታውን ሂደት በስኬት አጠናቋል ተብሏል። በከላላ ግንባር የህዝብ አደረጃጀት ዘርፍ ኃላፊ የሆነው አርበኛ ሐሰን አያሌው እና የሳጅን አደም አሊ አባናዶ ክፍለ ጦር አመራሮች በተገኙበት የንዑስ ወረዳ መዋቅሩ የተዘረጋ ሲሆን፣ አቶ ስንደው መሐመድ የንዑስ ወረዳ አስተዳዳሪ በመሆን በሙሉ ድምጽ ተመርጧል። የንዑስ ወረዳው ሰላም እና ደህንነት ዘርፍን አቶ መሐመድ እንድሬ እንዲመራው የበህዝብ ተወስኗል። ከደሴ በስተምዕራብ በሚገኙ 11 ወረዳዎች ውስጥ የሚንቀሳቀሰው የንጉስ ሚካኤል አሊኮር ሰራዊት ነጻ ባወጣቸው ቀጠናዎቹ መንግስታዊ መዋቅር የመዘርጋት ስራውን እየሰራ ሲሆን ይህን ደግሞ ህዝቡ ራሱን በራሱ ማስተዳደርና ደህንነቱን የመጠበቅ አቅም እንዲኖረው ለማድረግ ያስችላል ተብሎ አምኖበታል። በሌላ መረጃ መዋቅራችን እየጠነከረ ሲመጣ ሌባው መፈርጠጥ ጀምሯል ሲል ፋኖ ሀብታሙ የሱፍ የቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት ህዳር 10 ቀን 2018 ዓም ባስተላለፈው መልእክቱ ተናግሯል። ህግ የማስከበር ዘመቻችን ተጠናክሮ የሚቀጥል ይሆናል፣ ድርጅታችንና መሪዎቻችንም የመጠበቅ ግዴታ አለብን የሚለው መልእክቱ በፋኖ መዋቅር ውስጥ ተሰግስገው በስውር የብልጽግናን ተልእኮ በማስፈጸም ትግሉን ሲበጠብጡና ማህበረሰቡን ሲያሰቃዩ የነበሩ የበግ ለምድ የለበሱት ተኩላዎች ፋኖ አሰራሩን ሰላሙን ሲያዘምንና የጠነከረ መዋቅርን ሲያመጣ ተልዕኳቸውን ለማስፈጸም እንደሚቸገሩ ስለተገነዘቡ ወደ ቀጣሪያቸው ወደ ብልጽግና እየሸሹ እየተቀላቀሉ መሆኑን ጠቁሟል። ነዳር 9 ቀን 2018 ዓ.ም ተመስገን ሽመልስ የተባለ ተላላኪ ሁለት አጃቢዎችን ይዞ ሚኒሻ ልቀበል በማለት ሁለት አጃቢዎቹን ወደ ግንዶይን ከተማ አስከትሎ ሲጓዝ ነገሩ የገባው ገዛህኛ የተባለው አንዱ አጃቢ ከግንዶይን ከተማ በቅርብ ርቀት ላይ ተታኩሶት በማምለጥ ከእውነተኛ ታጋይ ወንድሞቹ ፋኖች ጋር የተቀላቀለ ሲሆን ቅጥረኛው ወንድሞቹን ሲበላና ሲያስበላ የቆየው ተመስገን ሽመልስ ግን አንድ አጃቢውን በመያዝ አሸባሪውን ብልጽግናን ተቀላቅሏል ሲልም መልእክቱ አጋልጧል። አምስት የአገዛዙን ሰራዊት አባላትን አጋድመው ሁለት ክላሹንም ከነ ሙሉ ትጥቁ ደርበው 64ተኛ ክፍለ ጦርን እንደተቀላቀሉ የተነገረላቸው ጀብደኞች በዛሬው ዕለት እየተወደሱ ውለዋል። ህዳር 10 ቀን 2018 ዓ.ም የተሰማው መረጃ እንደጠቆመው አማራ በመሆናቸው ብቻ በደባ እንዲገደሉ በአገዛዙ አመራሮች ትዕዛዝ ተሰጥቶባቸው የታጠቁት ስናይበር ከወረደ በኋላ በጀሌ እንዲንቀሳቀሱ የተደረጉት የአገዛዙ የአረመኔው የመከላከያ ሰራዊት አባላት የነበሩት ሙሉ ቀን ንጉሥ አንደበት ሞላ እና ዘነበው ደሴ ከስድስተኛ እዝ 14ኛ ክፍለ ጦር አንደኛ ሬጅመንት ስር በድምሩ አምስት ክላሽ 44 ተተኳሽና ስምንት ኤፍዋን ቦምቦችን በመያዝ ህዳር 10 ቀን 2018 ዓ.ም በእነማይ ወረዳ ወይራ ቀበሌ በእንቅልፍ ላይ የነበሩ የአገዛዙ አረመኔ ሰራዊት አባላትንና በዋርድያ ላይ የነበሩ ጥበቃዎችን አስወግደው ከአምስት በላይ የሚሆኑትንም ሙትና ቁስለኛ አድርገው የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦርን ከነ ሙሉ ትጥቃቸው ተቀላቅለዋል ተብሏል። በተጨማሪም ወረዳ ቢቸና ከተማ መሽጎ የሚገኘው የአገዛዙ አረመኔ ሰራዊት አባላትም እየፈራረሱ ይገኛሉ ተብሏል። ህዳር 10 ቀን 2018 ዓ ም ላይ በቢቸና ከተማ በሚገኘው 75ኛ ክፍለ ጦር ቃኝና መሐንዲስ የነበሩት አራት የአገዛዙ የአረመኔው ሰራዊት አባላት አገዛዙ በአማራ ህዝብ ላይ እያካሄደ ያለውን ዘር ተኮር ጭፍጨፋ በመረዳት የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ከነ ሙሉ ትጥቃቸው ተቀላቅሏል ሲል ፋኖ ይበልጣል የ64ኛ ክፍለ ጦር ህዝብ ግንኙነት ኃላፊ አብስሯል።

2697 ሴቶች በአገዛዙ ኃይሎች ተደፍረዋል ሲል ቢቢሲ ዘግቧል። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት ሲል አራት በመቶ ከሆኑት የክልሉ 43 ጤና ጣቢያዎችና የህክምና ምንጮች መረጃዎችን ሰብስቦም ተናግሯል። በእነዚህ ተቋማት ከሐምሌ 18 2015 ዓም እስከ ግንቦት 2017 ዓም ድረስ 2697 ሴቶች በመከላከያ የአስገድዶ መድፈር ጥቃት እንደደረሰባቸው ሪፖርት አድርጓልም ብሏል። ከእነዚህ ውስጥ 45 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው ያለ ሲሆን፣ ይሁን እንጂ በርካታ የወሲባዊ ጥቃት ተጎጂዎች መገለልን በመፍራት የአባላዘር በሽታ መያዛቸውን ወይም መጸነሳቸውን ላለማወቅ የተፈጸመባቸውን የመደፈር ጥቃት ሪፖርት ማድረግም ሆነ የህክምና አገልግሎት ለማግኘት አይፈልጉም ብሏል። እዚህም በደህንነት ስጋት ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የጤና ባለሙያ በአማራ ክልል ግጭት ወደ ጤና ተቋማት የመጡ ተጎጂዎች ከባህሩ በጭልፋ የሚያክሉት ናቸው ሲሉም ተናግረዋል። በምዕራብ አረርጌ በጉባጉቱና አውጉዲና ወረዳዎች እንዲሁም በጭሮ ወረዳ በረቢሱ አካባቢ እስካሁን ድረስ የስድስት የአማራ ኦርቶዶክሳውያን ህይወት በአሰቃቂ ሁኔታ ተቀጥፏል ተብሏል። በምስራቅ አረርጌና በምዕራብ አረርጌ ዳር ላይ ባሉ ቦታዎች ላይ ኦርቶዶክሳውያን አሁንም በስጋት ላይ ናቸው የሚል መረጃም ተሰምቷል። ይህ መረጃ መንጋውን ለሚጠብቁ አደራ ለተሰጣቸው ለሀገረ ስብከቱ ይሁን ለቤተ ክህነቱ የተላለፈ ቢሆንም አባቶች ግን ዝምታን መርጠዋል ሲሉ በሀዘን የወደቁ ምዕመናን ደጋግመው ተናግረዋል። ከቅንጅቱ ተሳትፎ ውስጥ በማግለል የእናት ፓርቲን እንቅስቃሴ መገደብ አይቻልም በሚል መሪ ርዕስ እናት ፓርቲ ከቅንጅቱ መሰረዙን አስመልክቶ ብሔራዊ ምርጫ ቦርድ ባሳለፈው ውሳኔ ላይ ሰፊ መግለጫን ሰጥቷል። እናት ፓርቲ አገር አቀፍ ፖለቲካ ፓርቲ ሆኖ የምዝገባውን ምስክር ወረቀት ካገኘበት ከ2013 ዓ ም ጀምሮ በአጭር ጊዜ ውስጥ ዝግጅት በምርጫ በመሳተፍ ከፍተኛ ቁጥር ያላቸውን እጩዎችንም በማስመዝገብ ቀላል የማይባል የመራጮችን ድምፅ አግኝቶ ኖሯል በማለት አስታውሶ የሚጀምረው መግለጫው ከምርጫው በኋላ ባሉት አመታት መንግስት የሚሄድባቸውን ህገወጥ አሰራሮች አብዛኞቹን ለህዝባችን ይፋ በማድረግና በመተቸት እንደ ጣሪያ ግርግዳ ያሉ በማናለብኝነት በህዝብ ላይ የተጫኑ ቀንበሮችንም ወደ ፍርድ ቤት በመውሰድና ክርክር አድርጎን በመርታት ላለፉት አምስት ዓመታት አፉ ተለጉሞ ስለ መብቱ እንዳይናገር ለተፈረደበት ህዝባችን ድምፅ ሆነን ቀጥለናል ሲልም አትቷል። በዚሁ ጊዜ በተለያዩ የሀገራችን አካባቢዎች በህዝባችን ላይ የሚደርሰውን ስቃይ፣ መከራ፣ ስደትና ግድያ ከምንጩ መረጃዎችን በመሰብሰብና ለህዝብ ለዓለም አቀፍ ማህበረሰብ እና ለመገናኛ ብዙሀን በማሳወቅ ከፍተኛ ሚናን ተጫውተናል፣ የሚለው እናት ፓርቲ እየተጫወተም የሚገኘው ፓርቲያችን ከተቋቋመበት ጊዜ ጀምሮ ለገዢው ፓርቲ ከሰላሳ ዓመታት በላይ በስልጣን ተቆናጦ በአምባገነንነት ለመቀጠሉ ሚስጥር የገዢው ፓርቲ ጥንካሬና ገዢ ሀሳብ ይዞ መገኘቱ ሳይሆን የተቃዋሚው ጎራ የተበታተነ መሆን እንደሆነ በመረዳት ከስድስተኛው ዙር አገር አቀፍ ምርጫ ዝግጅት ጊዜ ጀምሮ ከፓርቲያችን ጋር ተቀራራቢ ምልከታ ያላቸውን አገር አቀፍ የፖለቲካ ፓርቲዎችን በማቀራረብ የምርጫ እንቅስቃሴያችን እንዲቀናጅ ከፍተኛ ጥረት አድርገናል ሲልም ገልጿል። ይሁን እንጂ በወቅቱ የሰፈነው የተጋነነ የእኔነት ወይም የትልቅነት እሳቤ የተፈለገውን ጥምረት መፍጠር ያልተቻለ ቢሆንም ከመላው ኢትዮጵያውያን አንድነት ድርጅት መኢአድ ጋር የምርጫ እንቅስቃሴውን ለማቀናጀት ጥረት በማድረግ በጎ የሚባል መሰረት ለመጣል ተሞክሯል ሲልም አስታውሷል። ከምርጫ 2013 በኋላ ግን ፓርቲያችን ተስፋ ባለመቁረጥ የተቃውሞውን ጎራውን በድጋሚ በማሰባሰብ በጋራ ለመታገል ያቀረበው የአብረን እንስ ስራ ጥሪ በአብዛኞቹ ሀገር አቀፍ ፖለቲካ ፓርቲዎች የተገፋ ቢሆንም ከመኢአድና የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ጋር የትብብር መግባቢያ ሰነድ በመፈራረም ላለፉት አራት ዓመታት በትብብር ስንሰራ ቆይተናል ብሏል። የትብብሩን በጎ ጎዳና የተመለከቱ አንድ የኢትዮጵያ ዲሞክራሲያዊ ፓርቲና የአማራ ጊዮናዊ ንቅናቄ የትብብሩን ሂደት በመቀላቀል አምስት ፖለቲካ ፓርቲዎችን ያቀፍና ጠንካራ መሰረትን የጣለ ትብብር ፈጥረን ስንቀሳቀስ ቆይተናል የሚለው ፓርቲው ትብብሩ በወሳኝ ሀገራዊ ጉዳዮች ላይ የጋራ አቋም በመያዝ ጠንካራ የህዝብ ድምፅ መሆን የቻለ ሲሆን፣ ይህ አቋሙና አካሄዱ ፓርቲውንና የትብብሩን አባል ፓርቲዎችን በገዢ ፓርቲም ሆነ በመንግስት በጠላትነት እንዲፈረጁ አድርጓል ሲልም አትቷል። የገዢ ፓርቲና መንግስት እንደዚህ አይነት ህሳቤ ፓርቲያችንን ሳይገድብ ህዝባችን ለተከታታይ ዓመታት ተባበሩ ወይም ተሰባበሩ በማለት ለሚያስተጋባው ጥሪ ትብብሩ ህጋዊ መልክ ይዞ በአዋጅ በተደነገገው መሰረት ወደ ቅንጅት እንዲያድግ እናት ፓርቲ ከሌሎች የትብብሩ አባል ፓርቲዎች ጋር ከፍ ያለ ጥረት በማድረግ መስከረም 10 ቀን 2018 ዓ.ም ሶስት የብሔራዊ ምርጫ ቦርድ ተወካዮች በተገኙበት ትብብር ለኢትዮጵያ አንድነት በይፋ መስርተናልም ብሏል። በቅንጅቱ ምስረታ ዝግጅት ወቅት የቅንጅቱ አባል ለመሆን የየፓርቲዎቹ የሚመለከ። የሚመለከታቸው አካላት ቅንጅትን ለመፍጠር ያሳለፉትን ውሳኔ ቃለ ጉባኤና የሚመሰረተው ቅንጅት ረቂቅ መተዳደሪያ ደንብን ለምርጫ ቦርድ ተልኮ ቦርዱም ሰነዶቹን ከመረመረ በኋላ በመተዳደሪያ ደንቡ ላይ ብቻ መጠነኛ ማስተካከዮች እንዲደረጉ በማሳሰብ የቀረቡለትን ሰነዶች መርምሮ በቅንጅቱ መስራች ጉባኤ ተገኝተው የሚታዘቡ ሰራተኞችንም ልኮ እንደነበር አስታውሷል። እነዚህ የቦርዱ ተወካዮች በታዛቢነት በታደሙበት ጉባኤ በእለቱ የቅንጅቱ ምስረታ ተፈጽሟል የሚለው ፓርቲው የቅንጅቱ ምስረታ በዚህ መልኩ ከተጠናቀቀ በኋላ በሁለተኛው ቀን መስከረም 12 ቀን 2018 ዓ.ም ማለት ነው፣ አስፈላጊ ሰነዶች በሙሉ ለብሔራዊ ምርጫ ቦርድ በሸኝ ደብዳቤ ገቢ የተደረጉ ቢሆንም ቦርዱ ከእጅግ ብዙ ውትወታና ደጅ ጥናት በኋላ በ55ኛው ቀን ማለትም ህዳር 5 ቀን 2018 ዓ.ም የሰባተኛ ዙር ምርጫ እጩዎች ምዝገባ ጥሪ ለማድረግ ሁለት ቀናት ብቻ ሲቀረን ለፓርቲያችን እንዲደርስ ባደረገውና ለቅንጅቱ አባል ፓርቲዎች በተጻፈ አምስት ገጽ ደብዳቤ የአራቱም ፓርቲዎች ቅንጅት ምስረታ ሲያጸድቅ እና ፓርቲ ያስገባው ሰነድ የተሟላ አይደለም፣ በማለት ፓርቲያችንን ከቅንጅቱ አባልነት ሰርዞታለን ብሏል። እናት ፓርቲን ከቅንጅት አባልነት ለመሰረዝ ቦርዱ ያቀረበው ሰንካላ ምክንያት ለቅንጅት ምስረታ ፓርቲያችን ያቀረበው ጉባኤ ያልተሟላና ከአባላት በቀረበ ተቃውሞ ለፓርቲው ባልደረሰው ወይም ግልባጭ ባልተደረገ ደብዳቤ መሆኑንም ገልጿል። በሁለቱም መልኩ ቦርዱ የሰጠው ምክንያት ተቀባይነት የሌለው ሲሆን ለ14 ወራት ፓርቲውን ለማፍረስ ሲደረግ የከረመው ጥረትና ቦርዱ በአጋፋሪነት ሲመራ የነበረውን ይህንኑ ተግባር ለማስፈጸም በእቅድ የተሰራ መሆኑን እናት ፓርቲ ለህዝባችን ይፋ ሊያደርግ ይወዳል ሲልም መግለጫው አትቷል። ይኸውም ፓርቲውን የማፍረት ስራ በእነዚህ 14 ወራት ፓርቲው በዕለት ተዕለት ተግባሩ ላይ ትኩረት ሰጥቶ እንዳይሰራ ረብ በሌለው የደብዳቤ ምልልስ ቦርዱ ፓርቲውን ሲያዳክም የከረመበት፣ የፓርቲው ምክር ቤት የተጣለበትን ኃላፊነት እንዳይወጣ እንቅስቃሴውን በመገደብ ያልባከነ የፓርቲውን 38500 ብር እንደ ባከነ አድርጎ በማቅረብ የ2017 በጀት ዓመት በጀቱን በመከልከል ይህንኑ ባከነ ያለውን ላምባል ዋለበት ኩበት ለቀማ እንዲሉ ያልባከነውን ገንዘብ አባከኑ ባላቸው የፓርቲው ከፍተኛ አመራሮች ላይ የወንጀል ምርመራ እንዲካሄድ በማዘዝ እና የቦርዱ የራሱ የዋና ኦዲተር ግኝት በወንጀል ምርመራ እንዳልተያዘ ልብ ይባል በማለትም በመሳሰሉት አፍራሽ ተግባራት ሲሰራ የከረመ ቢሆንም ፓርቲያችን ይህንን ገመድ ጉተታ ወደ ጎን በመተው በዋና ተግባሩ ላይ ብቻ ለማተኮር ጥነት ሲያደርግ ቆይቷልም ብሏል። የደብዳቤ ምልልሱ በቀጠለበትና ፋይዳ እንደሌለው ፓርቲያችን በተረዳም ጊዜ ከቦርዱ ሰብሳቢ ጋር የፓርቲያችን ብሔራዊ ስራ አስፈጻሚ በአካል ቀርቦ መወያየትና ችግሮችም ካሉ በውይይት ለመፍታት ቀጠሮ የጠየቀ ቢሆንም በብዙ ደጅ ጥናት ከሀያ አምስት ቀናት በኋላ ሊመቻች በቻለው ስብሰባ ስብሰባውን የጠየቅንበትና የመጣንበት ምክንያት እንዲሁም ቅሬታችን በፓርቲያችን ፕሬዚዳንት አማካይነት ማብራሪያ ተሰጥቶ እንዳበቃ የተነገረው እውነታ በእጅጉ የጎመዘዛቸው የቦርዱ አመራሮች ከዚህ በላይ ለመስማት ፈቃደኛ አይደለንም በማለት የዲሞክራሲ ግንባታ ተቋማት ተብለው ከሚጠቀሱ ተቋማት አንዱ የሆነው የቦርዱ አመራሮች አሳፋሪ በሆነ መልኩ ስራ አስፈጻሚውን በራሳቸው አዳራሽ ውስጥ ተው ስብሰባውን ረግጠው መውጣታቸውን መግለጽ ተገቢ ይሆናል ሲልም ፓርቲው ተናግሯል እና ፓርቲ በተቋማት መካከል ያለው ግንኙነት የጌታና የሎሌ ሳይሆን በህግና በህግ አግባብ ብቻ የሚመራ ግንኙነት መሆን እንደሚገባውና ከዚህ የዘለለ ነገር ተቀባይነት ሊኖረው እንደማይገባ ያምናል ሲልም መግለጫውን ደምድሟል። ከ10,900 በላይ ኢትዮጵያውያን በህገ ወጥ መንገድ ከሀገር ሊወጡ ሲሉ ተይዘዋል ሲል የኢሚግሬሽንና የዜግነት አገልግሎት ተናግሯል። የኢሚግሬሽንና የዜግነት አገልግሎት ለህዝብ ተወካዮች ምክር ቤት ለውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ባቀረበው ሪፖርቱ በበጀት አመቱ የመጀመሪያ ሩብ አመት ማለትም ከሐምሌ እስከ መስከረም አጠቃላይ 545491 ፓስፖርት ለዜጎች መሰጠቱን ገልጾ ከአጠቃላይ ለ373 በላይ ዜጎች መደበኛ ከ136 በላይ ለሚሆኑት አስቸኳይ ከ14000 በላይ ለሚሆኑት ደግሞ ኢ ፓስፖርት እንዲሁም ከ20000 በላይ ለሚሆኑት ደግሞ በቆንስላ በኩል አገልግሎት ያገኙ ናቸውም ብሏል። ከ3400 በላይ የውጭ ዜጎች ወደ ሀገር ሊገቡ ሲሉ የተያዙ ሲሆን፣ ከ10900 በላይ ኢትዮጵያውያን ደግሞ በህገወጥ መንገድ ከሀገር ሊወጡ ሲሉ ተይዘዋልም ብሏል። ከሰጠው አገልግሎት 11 ቢሊዮን ብር ለመሰብሰብ አቅዶ